ዛሬ ጨረቆች መጥቶልናል ና በዛም፣ ትናንትና ስለቀሩ ትናንትና ቀሩ። በቃ ብቻ እንደዛ ምንም አይደለም። ዛሬ መጥቶልናል ና እና ዛሬ መጥቶ ያኔ በቃ ትምህርት ያለው ነገር ነው ይዞ መጥቶ ማለት ነው። ዛሬ በዚያው እነሱ ሁሌም የሚያስተምሩት ነገር ሁሌም ለእኛ የሚያስተምሩት ወይም የሚያደርጉት ፕራንኮች ላይም ብዙ ትምህርት ያለው ነገር ነው። ቆም ብሎና እኔ እንጃ ሰከንድ ብሎ የሚያዳምጠውና ሰከንድ ብሎ ያየው ሰው በጣም ትምህርት ያለው ነገር ነው የሚያስተምሩት ማለት ነው። ገባችሁ? አያችሁት? እንደዛ መጠጥ የመጠጥን እና ጫት የሚቀመው ሰዎች ሕይወት እንዴት እንደሚበላሽ እንዴት እንዴት በቃ ሀብታም ሆኖ እንደዛ መጠጥና ጫት የሚቀም ከሆነ የሚጠጣ ከሆነ የምሰክር ከሆነ ብር፣ ብዙ ብር ቢኖርም ብዙ ሀብት ቢኖርም ያ የያዘው ሀብት የት እንደሚያልቅ አያውቅም ማለት ነው። ገባችሁ? የት እንደሚያልቅ የምር በህይወት ላይ የሆነ በህይወት ሲላቸው እኔ ያለ አይደለም ቅማ የነጫ ትም እንደዚህ መጠጦች ምናምን አላውቅምና ነገር ግን ደርሶ አይቻለሁ። የሰው ህይወት ላይ ማለት ነው በጣም ነው የሚገርመው። ገባችሁ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል የቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ ጨረቆች በቃ እንጃ በጣም ደስ የምለው ፕራንክ ነው ነገር ግን በጣም ትምህርት ያለውና ቁም ነገር አድርገው የሚወስዱ ሰው እዚህ በጣም ትምህርት ያለ ማለት ነው ገባችሁ አያችሁት። እንደዚህ አይነት ፕራንኮች ግን እንደ ቀልድ ሲቃችሁ ሲቆም የሚያሳልፉት ብዙ ናቸው። ነገር ግን ሲቃችሁ አትለፉ ብዙ ነገር ባለው እንደዛ ሄሚ ያስተማራችሁ ፕራንክ በጣም ትምህርት ያለው ነው ገባችሁ። ለሰው ብሎ ህይወቱን የሚያጠፉት ለሰው ብሎ ራሱን የሚያጠፉት ይማሉ። ለምን ወዲያላ ገና ሄሚ ባለፈው የሰራችው ፕራንክ ለምን ታወራለሽ አትበሉ። ነገር ግን እንደዚህ አይነት በጣም ትምህርት አለ ማለት ነው። ምና የመሰላችሁ የሆነ ሰው አቅ አለና ልንገራችሁ። እና ለምሳሌ አሁን እዚህ ምሳሌን ልጠቀም ብዬ ነውና በጣም ሀብታም ነበር ብር ያለ ነው። በዛ ላይ ደግሞ ሰውን በጣም ነው የሚወደው ማለት ነው። የተኛም ሰው ሀብታምም ሆን ደኃም ሆና የተኛም በቃ ዝም ብሎ ሰውን ይወዳል ማለት ነው። በዛ ላይ ደግሞ ሰዎችም ይወዳል፣ ግን ይወዳል፣ ግን ጀርባ ላይ ሌላ እንጃ ሌላ ነገር ነው የሚያስቡት፣ ለሱ ማለት ነው። ግን የዋ ነው ሰውም፣ ሰውየው ማለት ነው በጣም ሀብታም ነው። በዚው እና አሁን ኢትዮጵያ ላይ ነው ያለሁት እና እሱ በጣም ሀብታም ነው። በጣምም ትልቅ ሰው ነው። ሰውን ያከብራል በጣም። ሰው ደግሞ እሱ ከኋላ ይከተላል። የትም ይሁን ከተማ ሲሄድ የት ይሄድ የት ሲሄድ አላቅም። በቃ በየቦታ ሁሉ ሰው ከሱ ጋር ሰው በቃ የለም ብቻውን የሚባል ሰዓት የለም። ሁሌም እስከ ሰው ጋር ነው የሚሆነው ማለት ነው። ገባችሁ፣ ጎደኞች ምናምን አላቅም። ትንሽ ትልቅን ያከብራል ማለት ነው። ደሃንም ሀብታምንም ሁሉም ማለት ነው። ሶ ይሄ ሰው በቃ በጣም ይቂማል ይጠጣል። ቢራው በቃ ቢራ ለምሳሌ ጎደኞች ብዙ ነውና ይከተላል በየቦታ ሁሉ። እኔ ለምንድ ነው አላቅም። ገባችሁ ላስላስ የሚፈለገው ሰው ላስላስ እንደዛ አላቅም። ኮካዎች ብዙ ነገር ያዝዛል። በቃ ጫት እንደፈለገ ነው የሚቂመው ቢራ እንደፈለጋ ምን ያክል ደርዘን እንዴት እንደሚያዝዝ ቢታዩ በቃ በጣም ይቂማል፣ ይጠጣል። ተውት። ሶ ያ ሰው እንደዛ እንደዛ እየሆነ እየሆነ እየሆነ እንደዛ እያሳለፈ የዋይነትን በጣም ብዙ ነው ለሰው ያስባል፣ ግን ለራሱ አያስብም ማለት ነው። ሀብት አለ ሀብት አለ ግን ጥበብ ከሌለ እኮ ምንም የለም እኮ ሀብት ካለ ሀብት እኔ ከሀብት በላይ እኔ እውቅና እንዲሰጠኝ ነው የምፈልገው እግዚአብሔር በነገራችን ላይ የምር ነው የምላችሁት በህይወታችሁ ላይ ከሀብት ይልቅ ሀብት የምትጠቀሙት እውቅና ጭንቅላት ካለ ነው እኮ ያለ ጭንቅላት ሀብትን ማጠቀም አንችልም ምንም ቢኖርም ማለት ነው ከባችሁ መጀመሪያ እግዚአብሔር እኔ እንደ ቆም ብሎ እንድናስብ ጭንቅላት ካለ በጣም ጥሩ ልብ ካለ እንደዛ ነው እንጂ የሆነ በቃ አላቅም ሜዳ ላይ እንደሚሮጠው ሀያ እንደዛ ያለው ጭንቅላት ይዘን ደግሞ ሀብታም መሆን በጣም ሀብቴን ማጠቀም አንችልም ማለት ነው እግዚአብሔር በነገራችን ላይ ለሰው ሰጥቶ ደግሞ ያያል ማለት ነው ገባችሁ እና ያ ሰው ምን ሆነ መሰላችሁ ለምን እንደዚህ አሁን እንደዚህ ስላችሁ አሁን ብሩክ ና ህይሜ የሰሩት ፕራንክ በጣም ትምህርት ስላለ ያ ነገር ላይ የተጣመረ ነገር ልነግራችሁ ልነግርላችሁ ብዬ ነው እና አማርኛ ይጠፋል አንዳንዴ። ደግሞ በነገራችን እና እንደዚህ ላቸሉ ሰውዬው እየጠጣም እየቃማም ብዙ ቀን በቃ ብዙ ሰዓት እያሳልፋል። በቃ ሰውጓ ነው ብር የት እንዲመውጣ በቃ ቀን ውስጥ ከባንክ ጫው ዝም ብሎ ነገም ብር ያወጣል። ነገ ተናጎዳም ያወጣል። ዛሬ ያወጣው ብር ነገም በቃ ዛሬ ጨርሶ ነገ ነው የሚያወጣው ከባንክ ማለት ነው። ባንክ ላይ ብር ቀን በቀን ነው ባንክ የሚሄደው ማለት ነው። ገባችሁ። በቃ መቃም ላይና መጠጣት ላይ ይጨርሳል ብሩን። ሶ ያ ሰው እንደዛ በቃ ሰውም ይከተላል እንደዛ። የሆነ የሆነ ኖረ ግን ብዙ ችግር ደረሰበት ህይወቱ ላይ ማለት ነው። ቀመ እየቃማም እየጠጣም አላቅም በጣም በቃ ህይወት አለምባል ሀብት፣ ሁሉም ነገር ጤልጥ ብሎ እንደ ምድር ላይ አንዳንዴ እናስብ፣ እንደ አበባ ሁሉም ነገር ነው የሚያራግፈው። ገባችሁ? አበባ የሆነ ዝናብ ካለ በጣም ደስ ይላል። ገባችሁ? አበባ በጣም ማለት ፀሐይ፣ ካልበዛ ፀሐይ ከሌለ ብዙ ፀሐይ ሁልጊዜ ጊዜ ፀሐይ ፀሐይ ከሆነ አበባ በፍጹም አያምርም፣ እና የአበባ ውበትም አያሳይም። ምክንያቱም ዝናብ ካለ ደግሞ አበባ በጣም ነው የሚያምረው። ያ ዝናብ ከሌለ ደግሞ አበባው ይራገፋል ማለት ነው። ገባችሁ ኒፋስ መታ ሁሉም ነገር ነው የሚያረገፈው። እንደዛው የሰው ህይወት ላይ ያለው ሀብትም ብርም ያልቃል። ማያልቅ ነገር የለም። ምንም ይኑር የተኛ በቃ አቤት ይሄ ሰውዬ እንዴት ምን አክል ያፍታም ነው ተብላችሁ ብጠረም ያ ሁሉም ነገር ያልቃል። ለምን በጥበብ ካልተጠቀማችሁ በይውቅና ካልተራመዳችሁ እዚህ ምድር ላይ ሁሉም ነገር ያልቃል። ምክንያቱም ምንጠቀመው ከየት እንደምናወጣው የት ደርሰን የት ላይ ብር እንደምናወጣው ለምን ምን ቁም ነገር ይዘን ብር እንደምናወጣ አናቅም። በቃ መጠጥ ነው መጠጣት ነው ማበላት ነው እንደዛ ነው። ማበላት እንኳን ችግር የለም። መጠጥ ማለት የሚጠጡት ብዙ ናቸውና በቃ አላቅም። አንዳንዴ መጠጥ እኮ በጣም ህይወቱን አበላሽቶ ቤት ቤት ቤት አድርጎ ነው፣ በቃ ከሰው ህይወት እኔ አላቅም። የሰውን ህይወት ወራዳ አድርጎ ዝቅ አድርጎ በቃ ከሰው እንንጃ፣ ሰው ላይ መቼም ማጣጠኛ ሰውና የሚቅመው ሰው የሚጠጣ ሰው ከሰው እኩል አይደለም። ሰው ጋር እኩል ሆኖ በፍጹም አይሆንም ማለት ነው። ህይወቱ እየወረደ እየወረደ ቀን በቀን ለሱ የሚያረጋው ነገር ደግሞ ጥሩ ነገር እየመሰለ ህይወቱ ያዋርዳል ማለት ነው። ገባችሁ? ማጣጥና ጫት አሁን ቢራ ምናምን የሚባለው አሁን ሺሻ እና ከባድ ነው እና ያ ሰው ዛሬ ደሃ ሆኖ ተገኘ ማለት ነው። ትናንትና እና ሀብታም ስለሆነ የተከተለ ሰዎች ሁሉ ዛሬ አብሮ የለም። ምክንያቱም ትናንትና ብር ስላለ ነው ሀብት ስላለ ነው። ለሁሉም ነገር አዝዞ ሁሉም ነገር በቃ የምትፈልጉ ነገር እኔ ከፍላችኋለሁ፣ እንደፈለጋችሁ ሆኖ ብሎ አሳልፎ ነበር። ያ ትናንትና የያዘው ብር የሚያርቅ አይመስልም ነበር ለሱ ማለት ነው። ግን ያልቃል። አልገባችሁ? ለምንድን ነው ይሄን የነገርኩት? አሁን ዛሬ የተሰራው ፕራንክ በጣም በጣም ትምህርት ያለ ፕራንክ ነው እና ፕራንክ ስላችሁ ፕራንክ አይደለም ይሄ በጣም ትምህርት ያለው ነገር ነው። ገባችሁ? ያ ሰውዬ ዛሬ ከሰው በታች ነው ተገኘ። ትላንትና የያዘው ብር ግን አልፈረድም። እግዚአብሔርን እግዚአብሔር ነው እንጂ የሚያውቁ፣ አልፈረድም። ህይወት ላይ ስለ አየው ነው በጣም ማለት ነው በጣም ገረመኝ። እግዚአብሔርን ትላንትና ግን ዛሬ ለምሳሌ ከኔ ጋር ብር ስላለ ሀብት ስላለ አብሮ የሚሆኑት ጎደኞች ብዙ ይሆን ይችላል። ነገር ግን ነገ ይህ ሁሉም ነገር ካለቀ በኋላ በሲስቴም ካልተጠቀማችሁ ማለት እኔ እንጂ አላቅም። ምን ይላል መሰላችሁ አንዳንድ መጽሐፍ ቅዱስ ላይ እንዲህ ይላል እንደ እባብ ጥበበኛ ሆኑ እንደ እርግቦችም ደግሞ የዋ ሆኑ ይላል። የዋ ሆናችሁም ብዙ የዋ አትሆኑ ጢበበኛ ሆናችሁ ደግሞ በጣም ጭር ጭራሽ እያለው ጢበበኛ ሳይሆን በቃ አላቂ ማካከለኛ ሁሉም ነገር ያዚ ማለት ማወቅ አለብን ማለት ነው። በህይወታችን ላይ ገባችሁ እና ማቃምና ማጣጣት የሰውን ህይወት ይበጠብጣል። ዛሬ እናንተ የምታደርጉት ነገር ላይ ብዙ ትምህርት እየተማረ ነው። የሚና ብሎክ የማደርጉት ነገር ብዙ ነገር እየተማረ ነው እና እንደዛው በየቦታ ሁሉ ማቃም አሁን ዛሬ ትላንት በቃ ማቃም እንደዚህ አይነት ጫት ምናምን እየለመደ ሰው ሱሰኛ ሰው በቃ ነገ ነገም ተናጎዳም ካልቀማ በቃ ህይወት ላይ ያሉ አይመስልም። በቃ እየሞተ ነው የሚመስለው ምክንያቱም ያ ሱሰኛ ስለሆነ፣ ትላንትም ካገኘ ዛሬም ማገኘት ቀን ከቃማ ቀን ከጠጣ ጠዋትም ማታም በቃ ሁሌ መጠጥ ነው። ሶ ስለዚህ ህይወት እየተበጠበጠ እንደዛ ከሰው ታች ሆኖ ወርዶ በቃ አላቅም፣ ነገ ሰው እንደዛ ዞር ብሎ አያይም። ብር ያለው ቀንና ያ የሚጠጣው ቀንና የምሰክር ቀን አብረው ያሉ ሰዎች ሁሉ አይሆንም ማለት ነው። አይሆንም አብራቸው የምር ነው። እዚህ ምድር ላይ በእውነት እግዚአብሔር ለእኛ ጥበብንና እውቀትን ይስጠን ብቻ፣ ብቻ እኔ እንደዚህ ነው የምለው። እኔ አላውቅም የምር። እና እግዚአብሔር ለሰው ልጅ ብዙ ነገር ነው እንድናስብ ጭንቅላት ሰጥቶናል እና ዛሬ እኔ በጣም ነው የተማርኩት። ትላንትና ትላንት ነው ባለፈውም እንደዛ የሚያደርጋቸው ፕራንክ ላይም ተምሬያለሁ። ግን አሁንም ትምህርት ያለው ፕራንክ ነው እና ማቃምና ማጣጣት የሰውን ህይወት ይበጠብጣል። ከሰው በቃ ሰው እንደዛ ዞር ብላችሁ ትናንት የሚወደው ሰው ራሱ ዞር ብላችሁ አያይም። ምክንያቱም ሁሉም ነገር ያልቃል፣ ብርም ያልቃል፣ ሀብትም ያልቃል ማንነትን ቆንጂ እና ሁሉም ነገር ያልቃል። ነገር ግን በጥበብ እንመላለስ። ብሶ ጥበብ ከሌለ በቃ ይሆ ነው፣ ገባችሁ? በእውቀት እንደዛ ነውና የሰው ህይወት ይበጠብጣል። ብዙ ነገሮች ሳናውቅ ማለት ሲናይና ሲናሳልፍ ብዙ ነገር የተመቻ ይመስላል። ነገር ግን ያ ነገር እየጎደለ እየቀነሰ እየቀነሰ በቃ የሰውን ህይወት ይበጠብጣል። እግዚአብሔርን ደግሞ በእኛ ላይ ያዝናል ማለት ነው። ገባችሁ? ያዝናል። እግዚአብሔር እኮ እውነት እና እንደዚህ አይነት ህይወት እግዚአብሔር ይጠብቀንና፣ ዛሬ በጣም ነው የተማርኩት። እና ጨረቆችም ስለመጡ በጣም ደስ ብሎናል። በጣም ነው ያሳቃችሁ። እና ፍጹምም ደግሞ በጣም ማስተቀኝና፣ እና እንደዛ ይላችኋለሁ። አንዳንዴ እግዚአብሔር ለኛ ቆም ብለን እንድናስብ ልብ ስጠን። እና እኔ የምላችሁት ሰብስክራ እያረጋችሁ ለምንድነው ቤተሰብ የማትሆኑት? አዎ ቤተሰብ ሆኑ፣ እና ሰብስክራ እያርጉ። እንደዛ ይላችኋለሁ ቤተሰቦች። እና እኔ የምላችሁት ይሄም ምየ ቻናል ለምን እንደሆነ እናንተ አራ እንደ እንትን አርጓት፣ ሁለት መቶ ሺህ ያስከብላት ምንድነው አይንቀሳቀስ እንዴ? እንደ ቻናሏ ምንድነው እንዴ? እና እንደዛ ይላችኋለሁ። አበረታቱት፣ አባራታቱ። እነዚህ ጥሩ ጥሩ ስራ ይዘው የመጡ ነው። እንድትማሩ ተማሩ በደንብ ማለት ነው መማር አለባችሁ። የእኔ ለልቴ ደግሞ ዛሬ በጣም ማሳዘነችኝ። እሷን ደሞ ባለፈው እንደዛ አርጋ ነበረች። እንደዚህ አይነት ፕራንኮች ደግሞ ቀጥሉበት በእውነት ቀይራችሁ ቀይራችሁ እንደዚህ አይነት ስራ ስሩ። የምር በጣም ምን ነው የተመቸኝ ገባችሁ። በጣም ትምህርት አለ በዚሁ፣ እና ቀጥሉበት። እግዚአብሔር ያግዛችሁ ለእናንተ ማለት ነው እና እና ደስ ብሎናል። እንኳን ደህና መጣችሁ፣ እንኳን በሰላም ወደ የነበረበት የነበረችሁበት ተመለሳችሁ። ያ ትላንትና ቤት አሁን ለምሳሌ ሰው ልጅ ከቤት ከወጣ ቶሎ ብሎ የሆነ ቦታ ከቆየን ከመጣን ቤት ማጸዳት አለ እኔ ቤት ላይ በቃ አንድ ወር ለምሳሌ አንድ ሰው ቤት ላይ አንድ ወር ሙሉ ከሌለ ቤት ይቆሻል አይደል? እንደዚህ አይነት ነገር ገና ይሄን ማስተካከል ከመጣው ሻወር ማገባት፣ ለዚህ ነው በቃ ትላንትና ይቀርቡት ነገሩን አልበቀ ዛሬ ማለት ነው እና እና ያላችሁበት ሰላማችሁ ይብዛ ወዳችኋለሁ እና ደህና ሁኑ። ባይ ሰብስክራይብ ያረጋችሁ ቤተሰሞኑን እየደውል ምልክቱን እየጫናችሁ አንድ ሺ ያስገቡኝ ፕሊዝ ፕሊዝ። ባይ።